ወልቅቴ የተሰማ እጅግ አስገራሚ መረጃ። ባጃጅን ወደ ቤት መኪና የቀየሩ ወጣት። የጉራጌ ዞን የስራ እድል ፈጠራና ኢንተርፕራይዝ ልማት መምሪያ ባዘጋጀው ባዛርና ኤግዚቢሽን ላይ የኢንተርፕራይዞችና የግል አንቀሳቃሾች ስራዎቻቸውን ይዘው ቀርበዋል። በዚህ ባዛር ላይ ይህ ወደ ቤት መኪና የተቀየረችው ባጃጅ አንድ የኤግዚቢሽኑ ድምቀት ነበረች። የባጃጁን የሞተሩን ክፍል ተጠቅሞ የቤት መኪና የሰራው ወጣት ተመስገን ሀብታሙ እንደምለው የቤት መኪና ወጪ ቆጣቢና ከፀሐይና ዝናብ መከላከል የሚያስችል እንደሆነም ተናግሯል። የቤት መኪናው በአንድ ሌትር ቤንዝል 15 ኪሎ ሜትር የሚጓዝ እንደሆነም አመላክቷል። የጉራጌ ዞን የመንግስት ኮሚኒኬሽን የሰጠው መግለጫ ነው። እጅግ በጣም በሚያስገርም ሁኔታ እንግዲህ እንደዚህ አይነት ወጣቶች ልበረታቱ እንደምንገቡ ጭምርም ነው። በፈጠራ ዙሪያ የተሰማሩት እንደዚህ አይነት ወጣቶች ሀገሪቷን የመቀየር አቅም እንዳላቸው ጭምርም ነው። ባጃጅን ወደ ቤት መኪና መቀየር ማለት እጅግ የሚገርም የፈጠራ ውጤትም ነው። እሱ ራሱ ወደዛ ቀጥቅጦ መቀየርም እጅግ ፈታኝ እንደሆነ ጭምርም ነው። ያን ሁላ ያለፈ ድንቅ ኢትዮጵያዊ እንደሆነ ጭምርም ነው። የወጡት መረጃዎች የሚያሳዩት ሚኪነኝ ከሚኪታ ቦረንፎ ማድረግ ወቅታዊና ታማኒ መረጃ አገኘው። ሰላም ቆዩልኝ።